ዚዲኮት ዴዚ እኮ ጥንሽዬ ሳልሆነች ነው ለዴዚ የምናገዝው። እኛ ደግሞ ለአሮጌቶቹ እንደግፍ እንደ ወይ ወይ ብር ይስጡ እና በውስጥ በባንክ ይላኩልን፣ ጊፍት ይላኩልን እንደንግፋቸው። ለዴዚ እኮ በነጻ የምንደግፋ ትጻልሽ ሳልሆነች ነው። ሌላ ሁሉ አሮጌት ነው። ምን አገባን እኛ። ግን እኔ ልንገራቸው አንድ ነገር። እዚህ ጋ ንበሽ ጓል ሐው ዜና አለሽ አደለ? እዚህ ጋ እቺ አክሱም ቤት ለምትባል ሴት ዮ ኮመንት ጻፊላት፣ በዛም በትግርኛ ቢሆን በደንብ አርገሽ ጻፊላት። አክሱም ቤት ለምትባሉ ሴትዮ በጣም ቶ ዩርድሽ ናት። እንዴት ዜድን እንዴት እንደምትሰድባት ደግሞ የሀገርሽ ልጅ ናት። አትስደቢያት። ዲየፍ ናት። ዝየድ ዲየፍ ካላሽን እንዳትወጋሽ ያንበሳው ነገር አንቺም ጩኸሽ አለ እንዴ? እንደው መቼም አንቺ ደነሰው ነበር ተበላሽሽ።

ግን አንበሳው ጌት ነው፣ ግራ ገባ። አዎ፣ የማዙካው አካውንት እኮ ነው። እኔ ሰው ምን እንዳጨለለው አላውቅም። ግን ይህ በምን አስበዋት ነው? ቴንክዩ አለም፣ ቴንክዩ አለም። ኮመንት ላይ አል አይዚድ ጣቢያ እንዲህ፣ አሁን ንገሪያ

በጣም ነው የሚገርመው። ተው፣ እንዲህ ዚ ልንገራችሁ፣ ፍቅር ይኸው ልንገራችሁ። ዴዚ ምንም አይነት ተንኮል የለባትም። ገባችኋል? ዴዚ ስማርት ናት፣ የስ ኦፍ ኮርስ በጣም ስማርት ናት። ግን እሱን ስለምትወደው በእሱ ጉዳይ ላይ ምንም የምታውቀው ነገር የላትም። እሱም መውደዶን ብቻ ነው የምታውቀው አለም፣ ነው ቀበጠሴ ነው ምናምን አትበሉ፣ ተው። እኔም እኮ ይገርመኝ እሱ ነው ምን ችግር አለው? እኔ እንጃ። የትኛው ማራ ለራሱ ማያደርገው ማሬ ከየት አምጥቱ? እኮ አንቺ ሉሉ የምትባይው፣ ሉሉ ቆይ፣ ሉሉ የእኛ ነሽ፣ ሉሉ የሀይቋ ነሽ፣ ዋላ ሌላ ነሽ? ልስደብሽ፣ የሀይቋ ከባልሽ ገፋተሽ፣ ሉሉ ሌላ ከሆንሽ ግን ልርገጥሽ። ጭቅቅታም፣ ባለፈው ነገር ስታባብሽ አንድኛ አንቺ ነበርሽ ክፍታፍ። አሁን እነዚያን ደጋፊ ጠቅላላ በአንቺ ምክንያት ነው የሚተሰደበው። ደሞ አፍሽን እንዳከፍች በግል ነው ጭቅቅታም ታው ስትባል አንቺ ኮመንት ሁሉ እያየሁሽ ነበረ። ሊንዳ እንደዚህ ዜና አትወዳትም እያለች ብዳታ እና ስነ ስርዓት ያ ውጭ ከዚ ቤት በፍቃድሽ ጭቅቅት እኔ እኮ ገረመኝ። እኔ ግን ይደብራል ሆነ የሞራልና ዴዚ ደጋፊዎች ስነስርዓት የያዛችሁ አንዳንዳችሁ ስነስርዓት ያዙ። በጣም የደበረ እውነት አንድ ልጁን ሞራሉን እየነካችሁት ነው። በእውነት እንደውም ዴዚ ትሻላለች። አሁን ግን እሱን እየጎዳችሁት ነው። በእውነት ነው። እሷ ደግሞ እሱ ሲጎዳት ትወድም፣ እሱን ትወዳለች።

ማቆም መቆም ያለባቸው ነገሮች እነሱ ጋር ሲሆኑ ማቆም ነው ያለብሽ። ቶሽ ቶሽ ቶሽ አንድ መፍትሄ ለልለው ነገር

ወይኔ አሁን ዛሬ ቀይር ያን ሰው ለከተበላሽ እናደዳለሁ እኔ ራሴ ቀደብኝ። አ ቴንክ ዩ። ወይኔ ሉሉ ማለት ሾካካ ናት። የዛች የእንትና ቢጤ ናት። የመዝገበ ቢጤ የመዝገበ ማርታ እንኳን በተሻሻለችበት ጊዜ የመዝገበ ቢጤ ናት። ወይኔ ስንት ሰራሁኝ። ወይኔ እዚህ ታባ አድርጉ። አሁን እልቅ ሰርጉ ወሬ ማባዳታችሁን አቁሙና ሰርግ እየደረሰ ነው፣ ለሰርግ ተዘጋጁ።